የሚያቃጥለውን ኢንዶሚን ለምን ቤተሰቦች ና ላስሞክራቸውን ብዬ አሰብኩና፣ ማዘሯ፣ እንዴት ነው ይሄ ነገር የሚያቃጥል ይመስልሻል? ያቃጥላል። ሰላም ሰላም፣ ወደ ዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው በሌላ ቀውጢ እና ያበደ ቪዲዮ ተመልሰን መጥተናል። ዛሬ እንግዲህ ከባለፈው ቪዲዮ የተረፈውን አንድ ፍሬ የሚያቃጥለውን ኢንዶሚን ለምን ቤተሰቦቼን አላስሞክራቸውም ብዬ አሰብኩና ሶ ሳስሞክራቸው ለምን እናንተን አላሳያችሁም። ምን ነገር የምር ያቃጥላል አያቃጥልም የሚለውን እናንተ አብራችሁ እንድታዩ ስለፈለኩ ይህንን የመጨረሻውን ኑድላችንን ቤተሰቦችን ማስሞክራቸው ይሆናል። ለማንኛውም የእነሱን ሪያክሽን አብረን እናያለን። ያቃጥላል አያቃጥልም? ያው እንግዲህ በልተው የሚመሰክሩ ይሆናል። ለማንኛውም የዚህ ዩቲብ ቻናል ቤተሰብ ካልሆናችሁ ሰብስክራይብ እያደረጋችሁ ጀምሩ። ወደ ቪዲዮ ሶ ጋይስ እንግዲህ ኢንዶሚናችን ደርሷል። ያው እንደምታዩት አንዱ ኢንዶሚን እች ነው የምታክለው። ሚጥሚጣውም እንደምታዩት ብዙም ያቃጥል አይመስልም ሲታይ። እስኪ መጥተው የሚሞክሩ ልንየው ይሆናል። ለማንኛውም ሶ ጋይስ እንግዲህ ኢንዶሚናችንም ደርሷል ተሞካሪያቻችንም መተዋል። በመጀመሪያ ማዘሯ እንዴ ነው ይሄ ነገር የሚያቃጥል ይመስልሻል? አንቺን አንቺን ብሎ ሲንሰፈሰፎ ደ ስቲል ሞክረው ሞክር፣ እሺ። ታላቅ የሚያቃጥል አይመስልም ሲታይ። እኔም እዚህ ጋር ላይ እሺ፣ ታናሽ እሺ። ስለዚህ የሚያቃጥላቸው አይመስላችሁም? እንደዚህ ሲታዩት የሆነ በረዶ ነው ይመስለው። በጣም ጥሩ። ስለዚህ እንቀርባለን። የቃጠሎ ፍልሚያ ትቀርቢያለሽ። በጣም ጥሩ ትቀርባላችሁ። አቃጥል በዶሮ ነው እዚህ በኢንዶሚን። እሺ ለማንኛውም ብሉ እስኪ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ስታያቸው ሁሉም እየጠቀለሉ ነው፣ እየጠቀለሉ ሊያጫውቱ እየጠቀለሉ ነው። ወገንታትና ህዝበታት ለረዘን ጀነመን የመጀመሪያው ጎራሻችን

እየተበላ ነው ይላል፣ አያቃጥልም ይላል፣ የነገር በረዶ ነው ይላል። ኖርማል ኖርማል። ወጀን እንግዲህ ኢንዶሚን ያደረጉት እኔ የሚያቃጥል ነው ብሎ እንግዲህ ጉብር ፈልቷል እኮ ብሉ። እንግዲህ እንደምታዩት ወገን እንጀራ በሽሮ ወጥ የሚበሉ ነው የሚመስለው። ምንም ንቅንቅ የለም

ያዘው ሶት፣ አይ ኧረ ወይኔ! እንግዲህ ይሄ ነገር ሲያድር ይጠዘቅዛል። ይሁን አላውቅም። ወይ ጉድ! አይዞሽ ገለቴ፣ አይዞሽ አይዞሽ። በቃ ምን እናድርግ? በቃ ምንም ማድረግ አይቻልም። አንዳንድ ጉርሻ ምናምን ቢቀራቸው ነው። ጉረሰው ነክሰው መሆን ያለበት ከንፈሯል። ውሃ ከነካችሁማ ይብሳል። ይሄ ነገር ሱ እንደውም ምንድልኛ ናቸው? ትንሽ መረቅ ነገር አለ። ያዘው! አገሳ በሬው ለገበሬው እንግዲህ እንደ እድሜያቸው ነው። መጀመሪያ እሷ አቃጠላት፣ ከዛ እሷ ትንሽ ያዙ ከባን እኛ በዚህ ሰዓት እያለቀስን ነበር። ወመንስ ፓወር ምላስ ላይማ አለኩ። በጣም ምላስ። ካሜራ ማን ሆኜ ካሜራ ማን ሆኜ ካሜራማን እኔ እንግዲህ ያኔ ስበል አቃጥሎኝ ነበር። ምናልባት ቀዝቅዞ ከሆነ እንግዲህ እናያለን። ቀዝቅዞ ከሆነ ኧረ እየሱስን ያቃጥላል

ማርያምን ግን ያዞራል። ጭንቅ ጭንቅላት ያለው ራሱ እየመሰለኝ አይደለም። ተለበለበች። ማዘሯ ዛሬ ፓስታ ሰራለሁ ብላ በቃ እንጀራ መጋገሯ ነው። ወይኔ በላቸው። ስካር ለቀቀብኝ። አይ

አንዳንድ ነው የቀራችሁ ማለት ነው። አቅም ያሳጣል። አያስወራም። ከባድ ነው ማርያም፣ ከባድ ነው። እኔ ግን ባለፈው እንደጨረሰችው እኛ ከሁለት ቆሎ ለዛውም የሚበላው። የፈጠነ የፈጠነ።

ስለዚህ ከመጀመሪያው አንጻር ስታዩት ና መጨረሻው እንዴት ነው፣ የማይሆነውን አዙሪት አዙሪት በጣም ከባድ ነው። ከባድ ከባድ እና ይደገማል። ይሄ ነገር በጣም ነው የሚደገመው። ገዳይ ሲያረፋፍድ ሆናችሁ ፎክራችሁ ፎክራችሁ ብሉኝ ብሉኝ ነበር ግን፣ መጀመሪያ ሲመጡ ምን እንደሚመስሉ ምን ሲሉ እንደነበር አይታችኋል። መጨረሻ ላይ እንግዲህ ሪያክሽናቸው ይሄን ይመስላል። እንግዲህ ጋይስ የዛሬው ፕሮግራማችን ይመስላል። የምትናገሪው ነገር ካለ፣ አያቃጥልም። ጥሩ ነው። ይለበልባል። አይደገምም፣ አይደገምም ጋይዝ እንግዲህ የዛሬው ፕሮግራማችን እንዲመስል ነበረ። እንግዲህ ትንሽ ትንሽ ያወራ ብዙ ይሰራል፣ ብዙ ያወራ ትንሽ ይሰራል ነው ነገሩ። ዝተው ዝተው እንግዲህ መጨረሻቸው ይሄን ይመስላል። ለማንኛውም የዛሬው ፕሮግራማችን ይሄን ይሄን ይመስል ነበር። ያው ሚጥሚጣው ነው ያኮላጥፈኝ። ለማንኛውም የዛሬው ፕሮግራማችን ይሄን ይመስል ነበር። አብራችሁ ስለነበራችሁ ከልብ አመሰግናለሁ። የዚህ ዩቲዩብ ቻናል ቤተሰብ ካልሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን ላይክ፣ ሀሳብ አስተያየታችሁን ደግሞ ኮመንት ላይ እያስቀመጣችሁ የዛሬው ፕሮግራማችን ይሄን ይመስል ነበር። ይመቻችሁ። ፒስ። እኔ እዚህ ያለም ላይ ያለው የመሰለኝ አይደለም፣ የዞረብኝ ነው በጣም